ተርቢያ ያደረጓቸው ነብዩ ሰለላሁ ዓለይሂ ወሰለም ሰሓቦቹን ማህበረሰቡ እንዲሁ የተቀበላቸውን ነገሮች ኮስችን እንዲያደርጉ እንዲጠይቁ አድርገዋል። ነብዩ እና ወጀድና አባአና ከዛሊከ የፍዓሉን፣ እኛ ኮ ወላጆቻችን፣ አያቶቻችን፣ ቅድመ አያቶቻችን ሲሰሩት የነበረው ይህ ነው የሚል ምላሽ ነው የሰጧቸው። ነብዩ ሰለላሁ ዓለይሂ ወሰለም ተውሂድ ተውሒድ ይዘው ሲመጡ አሃ

ይሄ ለምን ሆነ የሚል ጥያቄ እንዲያነሱ እንጂ፣ ዝም ብሎ የዛኔ የነበረው ነገር ማህበረሰቡ ተቀብሏቸው ያሉ ነገሮችን በሙሉ እንደ እውነታ እንዳይቀበሉ ማለት ነው። ዓቅል እንዲያስተነትን እንዲያረጋግጥ፣ ማስረጃ እንዲጠይቅ ቁል ሃቱ ቡርሃነኩም ኢንኩንቱም ሳድቂን የማስረጃ ዲን ነው ማለት ነው አእምሮ የሚያሳምን አእምሮን የሚያሳምን እስኪ ማስረጃም፣ ይህ እምነት ዝም ብሎ በጭፍን ነው የሚታመነው የሚል አስተሳሰብ ነው አለ፣ አሁንም ድረስ እኳ አለ። አንዳንድ እምነቶችን ለምንድን ነው ይህንን የምታደርጉ ሲባል፣ እንዴ ይህ እኮ አእምሮ አይገባበትም ይባላል። ይህ እምነት ነው ኢሎጂካልም ሆኖ ኢ ምክንያታዊም ሆኖ አእምሮ ሙሉ ለሙሉ ሚናውን ያጣበት ነገር እናገኛለን። እስልምና ውስጥ አይደለም ያለው። አእምሯችንን እንድንጠቀም እንድንጠይቅ እስልምና ያበረታታናል። በዛ መልኩም ነው ሰሓቦቹ የተገነባው አስተሳሰባቸው ማለት ነው።